እኔ የምለው አትለጣጠፉ ማለት ሌላ ትርጉም አለው እንዴ? እንዲህ ዛሬ ኮሚኒቲው ላይ አትለጣጠፉ ስራችሁን ስሩ ብሎ ፖስት አድርጓል እንደምታዩትና በእርግጥ እኔ ዩቱብ ከመግባቴ በፊት ነው ቲክታክ ላይ ያዩትና አንዳንድ ሰዎች እዛ ጋር ፖስት አድርጋቸው ስክሪንሻት አድርጋቸው እንግዲህ ስትስቁ ስትሰልቁ ነበር። እኔ ደግሞ ግራ ገብቶ ሳወጣ ሳወርድ ነበር። ሰላም አሌይኩም ወረመቱላ ወበረከቱ። ሰላም ወደ ቤተሰብ እንዴት ናቸው? ደህና ናቸው። እንግዲህ ዛሬ በኢንዲ በናዲ በሶፊ በተውፊቅ የመጣሁት ማለት ነው። በመጀመሪያ ደረጃ በነባም ጭምር ማለት ነው። በመጀመሪያ ደረጃ እንግዲህ እንደምታዩት እዚህ ጋር ኢንዲ አትለጣጠፉ ስራችሁን ስሩ ብሎ ፖስት አድርጓል እና በነገራችን ላይ ያው ዩቱብ ላይ ከማየቴ በፊት ቲክታክ ላይ ነበር ያየሁት እና ቲክታክ ላይ ደግሞ እንደዚህ የሳቅ ቅንብር አቀናብረው ብዙ ሰዎች ፖስት አድርገውታል። እንዴ! ይሄማ በጭራሽ በጭራሽ ሊሆን አይችልም፣ ኢንዲ እንደዚህ አያደርግም ብዬ መጥቼ ዩቱብ ቻናሉን ቼክ አደርጋለሁ፣ ለፖስት አድርጎታል። ከታች ደግሞ የለባና የሷ ፎቶ አለ። እረ እንደ ይሄማ ሊሆን አይችልም አልኩ። እኔ ከራሴ ጋር ክርክር ይሄማ ሊሆን አይችልም፣ እንዲ ሌላ ሰው ነው ፖስት ያደረገለት ወይ ደግሞ አማርኛ ዳልጦት ነው። በቃ ከራሴ ጋር ክርክር አልኳችሁ፣ በቃ ራስ በራሴ ማለት ነው። ከዛ ደግሞ ብዬ ብዬ ማለት ነው ይሄንም ማሸነፍ ሲያቅተኝ፣ ራሴ መመለስ ሲያቅተኝ ምን ብል ጥሩ ነው እንዲ እስካሁን በቃ ዩቱብ ሰፈር የለም፣ ኡስታዝ ነው፣ ኢንዲ ሼክ ነው። በቃ ኡስታዝ ሼክ ነው እንዲ የሚባለው ሰውዬ። ስለዚህ እስከ ዛሬ ቪዲዮ ሲሰራ የነበረው መንታ ወንድሙ ነው ብዬ ለራሴ ላሳምን ትንሽ ነበር የቀረ፣ ትንሽ ነበር የቀረ። ግን ራሴን በውሸት ነገር ከማሳምነው ኢንዲን ለምን አልጠይቀውም? ለምን መጥቶ ቪዲዮ ማብራሪያ አይሰጥበትም? ብዬ መጣሁላቸዋ እና ደግሞ እኔ መለጣጠፍ የሚለውን በራሴ ትርጓሜ በገባኝ መልኩ ላውራበት ብዬ መጣሁላችኋል። እና ኢንዲ ማለት ነው አትለጣጠፉ የሚለው ሌላ ትርጉም ካለው አሁን እኔ በገባኝ መልኩ አውራበታለሁ፣ ግን በዚህ መልኩ ካልሆነ ደግሞ አንተ መጠብ ማብራሪያ ሰጥበት እንድሰጥበት እፈልጋለሁ። እኔ እንዲገባኝ እፈልጋለሁ። ያልገባኝን ነገር ማለፍ አልፈልግም። እና መለጣጠፍ ሲባል ቃሉ ራሱ የሆነ የሆነ ነገር ጋር ሲገናኝ የሆነ ንክኪ ሳለው ግንኙነት ካለው ያው መለጣጠፍ ማለት ነው። በተለይ እንደዚህ ልክ እንደናንተ ፎቶ እንዲናነባ ማለት ነው እንደተነሳቸውት ፎቶ ይሄ አሁን መለጣጠፍ የሚባል ነገር ነው። ወንድ ከሴት እንደዚህ ሰላም በመባባል በመተቃቀፍ፣ በምን ፎቶ በመነሳት በምን ያ መለጣጠፍ ነው። ለእኔ በገባይ መልኩት ስነግርም ማለት ነው ያ አይደለም። ከህግ መልስ መስጠት ትችላለህ። እና እንዲህ ቆይ ለአንድ ሰአት ወይ ለአንድ ሴኮንድ ማለት ለአንድ ሴኮንድ እንኳ ውስታዝነህ ሁነህ ነው? ከዚህ ነገር ወጥተህ ነው? ተቀይረህ ነው እንዳልን፣ ከታች ኮ ፎቶውን ፖስት አደረክበት። እንዴት እንዴት ብዬ ራሴን በምመልኩ ላሳምን አልገባኝም። እና አሁን ከአንተ በላይ ከአንተ በላይ እውነቴ ነው የምልህ ከአንተ በላይ ከሴት ጋር የሚለጣጠፍ ከአንተ በላይ ከሴት ጋር የሚተቃቀፍ ከአንተ በላይ ከሴት ጋር የሚተሻሽ አለ ቢላ አሌክ አለ የለም እኮ ከነባ ጋር ለራሱ ባለፈው ቪዲዮ ስትሰራ እኮ እች ለች ኮ ስትነግብልኝ እያልክ ማለት ነው እንዴት ስታደርግ እንደነበር አይተናል። ከናዲ ጋር እንዴት አይነት ቪዲዮ ስትሰራ እንደነበር ከነሶፊ ጋር እንዲሁም ከሰላም ጋር ከነ መቅዴ ጋር አረ ብቻ ምኑ ምኑ እንደው ካገኝ ያው ሴት ጋር አይደል እንደምትተቃቀፈው እንደ አንድ መልካም ነገር እንኳ ሳና ይባህል አትለጣጠፉ ብለን ለኛ መልክት ታስተላልፋለን። ደግሞ የገረመኝ ማለት ነው እዚያ ከግብታ እውነት ነው አትለጣጠፉ አንዳንድ ጊዜ እኮ ወላሂ ሰዎችን ማለት ነው ያያሉ፣ ይሰማሉ፣ ነገር ግን አያዩም አይሰሙም ብሎ አላህ ገልጿቸዋልና እንደዛ አይነት ሰዎች ናቸው። ምንም ነገር ያያሉ፣ ይሰማሉ፣ ግን ያኔ በቃ ምንም አይገባቸውም፣ እንደዛ አይነት ፍጡር ናቸው። በነገራችን ላይ ነባን የሚከተሏት ሰዎች የሩታ በጎች ናቸው። ወላሂ እኔ ድብን አርጌ ነው ዛሬ ሳያቸው የነበረውና፣ የሩታ በጎች፣ የሩታ አድናቂዎች፣ የሩታ አዎ በቃ እንደዚህ ስታለቅስ አብረው የሚያለቅሱ ገንዘብ የሚያዋጡ ምናምን ምናምን ነገር አይ ዶን ኬር ችግር የለብኝም። እኔ ብትከተሏት ግን ስ በቃ እዛ ጋ ትለጣጠፉ እዛ ጋ ማሻላ ሩታይ ቅብጥርጥርሱ ምናምን ነገር የምትሉ ሰዎች ሺ ሰላም ናችሁ። ታዲያ ደህና ናችሁ? ተዋውቀናል ተላልፈናል። እና ማለት ነው እንዲህ ወደ አንተ ልመለስና ስለዚህ ማለት ነው ከአንተ በላይ አሁን እንደዛ የሚያደርግ ሰው የለም። እና ምን አይነት መልእክት ለማን ለማስተላለፍ ወይንስ ወደ ቤት ለመሄድ እየፈለግክ ነው? ሁልጊዜ መቼም የታወቀ ነው ራስን እንደ ጨዋ እንደ ጥሩ ሰው እንደቆጠርክ ነው። በነገራችን ላይ ወንድ፣ እውነቴን ነው የምልህ፣ አንተ ሁሉ የምትገኘው ነገር ከያዙ ሰዎች ጋር ነው። ሁሉ የምትገኘው አንተ ወንድ አይደለም በነገራችን ላይ ወንድ ልጅ ከሴት ጋር እኩል ቁጭ ብሎ ነገር ከበላ ካወራ ወንድ አይደለም። አንተ ነገጧት ብታገባ ሚስትህ ጋር በሆነ ነገር ብትጋጭ ጸብ ይፈጠር፣ ኦኬ ቁጭ ብለህ ነው መልስ የምትሰጣት። ወጣ ብለህ እንደ ወንዶቹ ነገር የምታበርድ አይነት ወንድ አደለም። በነገራችን ላይ ታስታውቃለህ። ከዚህ በላይ ምስክርነት የለም። በቃ ነገር የምትወድ አይነት ወንድ ነ እኔ እንደው ቆየ እንደዚ አይነት ነገር እኔ ባለፈው ለራሱ ራሱ ቪዲዮ ስትሰራ እንዲጥሩ ነው ምናምን ያልኩት ማለት፣ በቃ በግድ ነው ያስመስልኩልህ እንጂ በጣም ብዙ ጊዜ ነው ሪከርደስ ሳደርግ ስደልት ሪከርድ ሳደርግ ስደልት ስለአንተ ለማውራት ማለት ነው። ግን እናትህን አይቼ ስለነበረ ይህ ልጅ አላሳጣውም አላጠቆረውም ብዬ አለፍኩህ። ብዙ ጊዜ አለፍኩ። አሁን ግን ላልፍህ አልችልም፣ አላልፈም እና ማለት ነው። አርፈህ ስራህን የምትሰራ ከሆነ ስራ ኦኬ። በዛ አሽሙር፣ በዚያ አሽሙር እነ ሶፊያን መልስ አልሰጡህ አሉ፣ እነ ናዲም መልስ አልሰጡህ አሉ። እና በጣም ተቸግረሃል፣ ነገር መብላት ትፈልጋለህና ሶፊያንም እንዳጠበቃት ምክንያቱም ብሳ ከእንደዚ አይነት ነገር ወታለች። አሁን እናድም ያው እንደምታውቃት ጨዋ ናት። ጨዋ ያሳደጋት ምርጦ ልዬ ናት። በቃ እንደዚህ የለባትም፣ ታስታውቃለች። እንደዚ ሰው ጋር እንዳይዘኝ ምናምን የለም። እንደፈለግ ከአንተ ልታወራ ትችላለ፣ ግን እሷ መልስ መቼም ልትሰጥ አትችልም። በተለይ ደግሞ አሁን ባለችበት ታይም ከሚፍታ ጋር ሆና ለአንተ እንደዚህ ነው እንደዛ ነው ብላ መልስ አትሰጥም፣ ልትሰጥም አትችልም። ሰው አስቀያሚ ሰው አይደለችም። ታውቃታለህ እኛም ደግሞ አይተናታለን እናቃታለን። እና አጠብቅ። ሲቀጥል ትናንት እንኳ ከዚች ማነ ነባን ነባን ማለት ነው ባለፈው ቪዲዮ ስትሰራ ጸጉሯ ላይ የሆነ አርቲፊሻል ጨርቅ አድርጋ ምናምን ስትመጣ አውልቂ ምን ያደርግልሻል፣ የራሱ ውበት ይበቃሻል ምናምን ብላ አስወለካትና፣ ዛሬ ደግሞ ወዳለው አፈቅራለሁ የምትል ሴት አንተ ጋር መታ ቪዲዮ ስትሰራ ጸጉርሽን እንኳ ተሸፈኝ አትልም። አሁንም ደግሞ መታ አንተ ከምትሰራው ከምታደርጋቸው ድርጊቶች ሳትወጣ አትለጣጠፎ ትላለ። አንድ ሰው የሆነን ነገር ከተናገረ ያ ሰው በዛ ቦታ መገኘት የለበትም፣ ራሱን ማጥራት አለበት። ተግባባን። እና እኛን አይደለም የምትሸውዱት፣ እናንተ ማለት ነው እኛንም አሸውዱም፣ አላህንም አትሸውዱም። አላህ ሰሚኡል በሲር ነው። በቃ የቅርቡንም የሩቁንም ያያል፣ ይሰማል። አለቀ። ከማንም አትሸውዶ። የምትሸውዱት ቢኖር ራሳችሁን ነው። ተግባባን። ራሳችሁን ነው እየሸውዳቸው ያላችሁት። ማን ነው የምሸውዱት? አንተ አትለጣጠፉ ካል፣ ከአንተ ከሴት ጋር በምንም ተአምር እንደዚህ መነካካት የሚባል ነገር አይኖርም። ገባ ካለ፣ እኔ ከሚስት ካልሆነች ሴት ጋር እህት ካልሆነች ሴት ውጪ ከማንም ሴት ጋር መነካካት አትችልም። ገባ። ሀጅነቢ ሴት ሀጅነቢ ሴት ናት። አለቀ። ሁለተኛ እዛ ጋር አርቲፊሻል ይሄ ጥሩ አይደለም ብለህ እሷን እስከ ስወለካት ድረስ የራሴ የምትላትን ሴት ጸጉሯን እንዲሸፍን ማድረግ ነበረብህ። ሜካፕ እንድትተው ማድረግ ነበረብህ። መልክሽ በቂ ነው ማለት ነበረብህ። የራሴ የምትላት ሴት ከሆነች ኒካህ ማሰር ነበረብህ መጀመሪያ። እኔ አሁን ልንገርህ፣ እኔ ስለ ሰዎች እንደዚህ መጥቼ እያወራ እባካችሁ ስለ ሰው እንደዛ አታወሩ፣ እንደዛ አታድርጉብን። አይነፋም አያምርብኝም። ለምን እኔ እዚህ ቦታ ስላለሁ አይምሮ የማይቀበለው ገባ። እኔ ያለሁበትን ነገር ሰዎችን መከልከልም አይቻልም፣ በእስልምና በእምነታችን አይፈቀድም። ያ ሰው እንዲያውም የበለጠ ወንጀል ነው። ያ ሰው እዛ ወንጀል ውስጥ ሆኖ እዛ ጥፋት ላይ ሆኖም ሌሎችን ከጥፋት መመለስ አይችልም፣ በራሱ ሌላ ወንጀል ነው። እና ይሄንን ማወቅ አለብህ ወንድሜ። ኦኬ፣ ንቃ ንቃ። እና ምንድው ምንም እኮ አታውቅም። በነገራችን ላይ የምረስ ኪን ለማወቅ ሞክር። እንደው እንደው አሰላሙ አሌይኩም ስትባል እንኳ ማሌኩም ሰላም ነው ምትል ዋአሌይኩም ሰላም አትልም። ማአናውን ለራሱ ታበላሻለህ። ወደቤ ደግሞ አንድ ነገር ልንገር ተውፊቅ ከሚዳ እንዲጠፋ ምክንያቱ አንደኛ አንተ ነ በዛ ሰዓት ሶፊያ ተከታይ ባገኘች ሰዓት እንደዚ ወቶ እንደዚህ ወርዶ እንደዚ ተጎርታ እንደዚህ አይነት ችግር እያሳለፈች እንደዚህ የዋህናት እንደዚ ቅብጠር ጥርሱ እያልቅ ራስን እንደ ጨዋ እንድትቆጠር ስታደርጋት በሱ ላይ ሰዎች እንዲነሱ ስታቀሳሰር የነበር ከዋንተረ ኢቭን ጓደኛ ጭምር ሌሎች ሰዎች አምጥታ ማለት ነው እሺ እኔ በኋላ ነው የገባኝ፣ የዛ ሰዓት አልገባኝም ነበር እና እንደዚህ ሁሉ አድርገ ልጁን ጭንቅጭንቅላቱን አስብለ ከሚዳ እንዲጣፋ ያችን ሚስኪን እናቱን እንዳይረዳ ያደረከው ሰርቶ እንዳይቀየር ያደረከው። ከዛ በፊት እኮ ተውፊቅ በመጥፎ ነገር ተነስቶ እኮ አያውቅም አንድ ቀን። ታውቃለህ፣ ስንት ሰው በዙሪያው እንደነበሩ ስንት ሰው እንደሚወደው እንደነበር እኮ ታውቃለህ። በእናንተ ምክንያት እኮ ነው ስሙ ጠፍቶ። ጭንቅጭንቅላቱን ብላችሁ ገና ያላደገ ልጅ እውነት ነው። በእድሜ እኮ አንተ ትበልጠዋለህ። ተውፊቅ እኮ ልጅ ነው። በነገራችን ላይ አረብ ሀገር መጥቶ ቢመለስም ልጅ ነው ገና በአስራ አራት አመቱ ነበር የዛ ሰዓት የመጣው ወደው ሳይቆይ ነው ደግሞ ሀገር የገባው ማለት ነው በእድሜ እንኳ ትበልጠዋለህ ማሰብ ነበረበት ሺ እና እንደዚህ ሁሉ አድርገህ በጣም ብዙ ነገር ዝም ተብለሃል ማለት ነው ስለዚህ ስርዓት ያዝ ስርዓት ያዝ እውነቴን ነው የምልህ